ኑስኪ ዛሬ አብረን ቁርስ እንስራ። ይሄ ዛሬ ጠዋት የበላሁት ቁርሴ ነው። ትናንትና ማታ ነው አዘጋጅቼ ያደርኩት። ወደ ስራው ኔድ። ይሄ እርጎ ነው፣ ፉል ፋት የሆነ እርጎ። ሁለት ማንኪያ ተጠቀም ያለው። ከዛ በደንብ እርጎውን እርስ በርስ አቀላቅለዋለሁ ማለት ነው። አቀጥነዋለሁ እንደዚህ በማማሰል ብቻ። ከዛ ቺያ ሲድ አንድ ማንኪያ ይህን ትናንትና ማታ ነው አድርጌ ያደርኩት። አንድ ማንኪያ ቺያሲድ በደንብ ቀላቅለዋለሁኝ ከእርጎ ጋር ማለት ነው። ከዛ ከድኜ ፍሪጅን ያሳደርኩት ማታ፣ ቀላቅለን ማሳደር ምክንያቱም ቺያሲዱ በደንብ እንዲረስልን ነው የምናሳድረው ቀላቅለን። በእርጎ ቦታ ኦትስ መጠቀም ትችላላችሁ። ይሄ ጠዋት ነው ዛሬ ጠዋት ከላይ ቀረፋ ዱቄት ነው የተጠቀምኩት። ከዛ ሙዝ አደረግኩበትና ዘቢብ ነው፣ ሁለት አይነት ዘቢብ ተጠቅሜያለው። ያላችሁን ፍሩት መጠቀም ትችላላችሁ፣ ቤሪዎች ያላችሁን ነገር ጨምሮ። ከዛ ማር ጨመሬ አሪፍ ቁርስ በልቻለሁ እየበላችሁ